ለምሳሌ ይህ ሰው ሰጠኝ ልግደለው ነው የምትለው? ይህ ሰውማ ጠላት ስለሆነ አሁን ደግሞ አንተ የኔ ጠላት ነው። የሰው ልጅ እኮ አስሮ መደብደቦ እንዳያስብል። አሁን ያንቺም አገልግሎት እንደዚህ ሲጋራ አብቅቷል። ወይ የለፋሁትን ልፋትና የደበኩትን ሚስጥር አስበሽ ገንዘቤን ትከፊኛለሽ ወይ ደግሞ እንደዚህ ሲጋራ ትጨፈለቂያለሽ። ለምን ወደ ማሽን ትሰሪ? ሀስቦ መደብደበ እኮ ወንድነት አደለም። ግን ገዳም ቢሆን በእርግጠኝነት ወይ መልክት ያስቀምጣል ወይ ደግሞ ይደውል ነበር። ያ እንግዲህ ጥሞና ጊዜ ላይ ሆኖ ይሆናላ። ጀግናዋ ትሁት አባባ ከታገቱበት ድረስ በሚሄድ አጋቹን ከጀርባ ደብድባለች። ዳንኤል አባባን ለማትረፍ በባለፈው ክፍል እንደሄደ ተመልክተን ነበረ። ዳንኤል ግን ያላሰበው ገጥቦት እጅግ ከባባድ ፈተናዎችን እያለፈ ይገኛል። ሆኖም በስተ መጨረሻ አባባ የታሰረበትን ገመድ ለመፍታት እየሞከረ ነበረ። በእርግጥ እርሱም ቢሆን ሁለቱ እጆችና እግሮቹ ታስረው ቆይተዋል። ዳኒ እንደምንም ብሎ የራሱን የታሰረበትን ገመድ ለመፍታት ችሏል። ኖም አባዬ የታሰረበትን ገመድ ለመፍታት ጥረት እያደረገ ባለበት ሰዓት ይህ አጋች ከጀርባ በመምጣትም እንዴት ትፈተዋለ በሚል ስሜት ሁለታቸውንም በቦክስ ይመታቸዋል። ትሁት ከቲና ጋር ተነጋግራ የምትሄድበትን እግር በእግር ተከታትላም እዛው ማገቻ ቦታ ድረስም ደርሳለች። ሆኖም ይህ አጋች ዳንኤልና አባባ ላይ እንደዛ በቦክስ ሲመታቸው ሳለ እርሷም ተከታትላ ከጀርባው በቅርብ ጉዳት አድርሳብታለች። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? በእያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ትሁት ድራማ ክፍል አርባ አንድ ምን አዲስ ነገር አለ? በባለፈው ክፍል እንደተመለከት ነው ኒል የቲናና አድራሻ ግር በግር በመከታተል እዛው ማገቻ ቦታ ድረስ በመሄድን በሩን አንኳኩቷል። ሆኖም በሩ ሲንኳኳለት የከፈተለት አጋቹ ነበረ። አጋቹም ለምን መጣህ በሚል ስሜት ተደጋግሞ በቦክስ ይመታዋል። ኒል ግን ይህንን አጋች በዘዴ ለመቅረብ ሙከራ አድርጓል። ነገር ግን ይህ አጋች በፍጹም ሊያምነው አልቻለም። አንተ ከጥላት ወገን እንጂ እኔ መቼውንም ወዳጅ ልትሆን አትችልም። እባክን በንግግር እንፍታው። እኔ አባ ባለ ለመግደል ነው የመጣሁት። ከቲና ጋራ ተስማምተን አባይ እንዲታገት ያደረግነውም እኛ ነን። እኔ ማለት የቴና ፍቅረኛ ነኝ፣ በማለት ራሱን እያስተዋወቀው ነበረ። አጋቹ ግን ቴና እስከምትመጣ ድረስ በዚህ ሁኔታ ትቆያለህ እያለን በተደጋጋሚ እየደበደበው ነው። አባባ ምን ማድረግ የማይችሉበት ደረጃ ቢደርሱም በዳን ያነጋገር ግን ሳያዝኑበት አልቀረም። ምክንያቱም አባባን ለመግደል የመጣሁት የሚለው ንግግር ልባቸውን ስብር አድርጎታል። ሆኖም ቲና እዛ ማገቻ ቦታ ድረስ እንድትመጣ ተጨማሪ ገንዘብም ስላስፈለገው አሁኑኑ አስገቢልኝ እያላት ነው። እርሷም ምንም አይነት ገንዘብ ስለሌላት ለሌላ ሰው በመደወልም ተጨማሪ ገንዘብ እንዲሰጧት ማድርጋለች። ለዚህ ላድርክልኝ ውለታ ከፋይን እያለችም እያመሰገነች ነበረ። ትሁትና ካሌብም ምን ማድረግ አለብን እያሉ እየተጨናነቁ ነው። ሆኖም አሁንም ቲናን በድጋሚ ስለአባዬ መጥፋት የምታውቂው ነገር አለ በማለትም ጠይቀዋታል። ቲናም ካሌብ አይዞህ፣ አትጨናነቅ። በአባዬ መጥፋት በጣም አዝኛለሁ። እሱ ከሌለ ጀምሮ ቤታችን በጣም ቅዝቅዝ ብሏል። ሆኖም በጣም እያሳስበን ያለው በማለት ለማስመሰል እየሞከረች ነው። ታዲያ የት ሄደ ብለሽ ታስብ ያለሽ የሚል ከካሌብም ጥያቄ ተነስቶላታል። እርሷም የሆነ ገዳም ቦታ ሊሄድ ይችላል ጸበል እየተጸበለ ይሆናል። ካሌብ ልዛ አባዬ ምንም አይነት ጠላት የለውም። ከሰዎች ጋር ተስማምቶ መኖሩን እናውቃለን። መጥፎ ነገር ይደርስበታል ብለህ እንዳታስብ። አባዬ በሰላም ወደ ቤት እንደሚመለስ ነው ልቤ የሚነግረኝ ውስጤን ደግሞ አምነዋለው እያለችም ካሊብን ለማሳመን እየሞከረች ነው። ቲናም በብድር የጠየቀችውን ገንዘብ በፖስታ አሽገው ሰጥተዋት ከቤት ውሃ ልጠጣ ብላ እንዳስቀመጠችው እረስተዋለች። ሆኖም ወደ ማገቻ ቦታ ስትሄድ ባዶጇን ነበረ። በሌላ በኩል አጋቹ እዚህ መታ ተጨማሪ ገንዘብ እስካልሰጠችኝ ድረስ እንደዚህ ሲጃራ ተመጠሽ ትወድቅያለሽ፣ በእግርም ትረግጫለሽ እያለ ሲጃራውን አጭሶ ሲጨርስ በጫማዎቹ እየረግጣቸውና በቲና ላይም እንዲህ አይነት እርምጃ ሊወስድባት እንደሚችልም እይዛትባት ነበር። ሆኖም ቲና ወደዛ ማገቻ ቦታም ትመጣለች። ታዲያ ወደ ወደውኑ ወደ ክፍል ስትገባም ዳኒ ታግቶ ነበር ያገኘችው። በጣም ደነገጠች። ምን እየሰራህ ነው? አለችው። ይህ ሰው ታውቂዋለሽ ወይ? በማለት ይህ ማየት እንዳይችል እንኳን በጥቁር ሻሽ እላዩ ላይ ታስሮበት ነበረ። ሆኖም ቲና ስትመጣ ማንነቱን እንድታውቅ በሚልም ያንን ፈቶ እንድታይም አድርጓታል። ይህ እኮ ፍቅረኛዬ ነው። ምን እያደረግክ ነው አለችው። እኔ ስለ አንቺ ፍቅረኛነት አይመለከተኝም። ምን ሊሰራ መጣ? እኔ ለማንም እንዳትናገር ብዬ አስጠንቅቄ ሳለ እንዴት እንደዚህ አይነት ስራ ትሰሪያለሽ? ሰራሽው ስህተት ዋጋ ትከፍያለሽ እያለ ይዛተባት ነው። ዳንኤልም ለምን እዚህ መጣህ እያለችም እየጠየቀችው ነበረ። ዳንኤልም አንቺን ከኋላ ከኋላ እየተከተልኩኝ ያደረግሽው ነገር ምን ያህል እንደ ተስማማው ታወቂያለሽ። ሆኖም ቦታውን ለማየት ነው የመጣዎት በማለትም ይነግራታል ቲናም በዳንኤል መታገት ምንም እንዳታደርገው እያለችም አጋቹን እየጠየቀች ነበር። አጋቹ ተጨማሪ ገንዘብ እስካልተላከለት ድረስ ዳንኤልን መፍታት እንደማይፈልግም እየተናገረ ነው። ዳንኤል ችግር የለውም ፍታን፣ እንጂ ገንዘቡን እንሰጥሃለን። ሰው አስሮ ማሰቃየትና መደብደብ ግን የወንድነት መለኪያ አይደለም። በጣም ቀሽምና ፈሪ ነህ በማለት ነበር የነገረው እንግዲህ ከዚህ በፊት የአባይ ጠላቱ እንደሆነ ለማሳመን ቢሞክርም አጋቹ ግን ሀሳቡን ሊቀይረለት ስላልቻለ፣ አሁን ላይ ዳንኤል ቆፍጠን በማለትም ለአጋቹ ብዙ ነገሮች እየተናገረው ነበር። ታዲያ ቲናና አጋቹም ወደ ውጭ ወጥተው አሁን ስለ ገንዘቡ ጉዳይ እየተነጋገሩ ሳለ ዳንኤል ከአባባ ጋር አባባ እዚህ ቦታ ከመጣሁ ወዲህ እንዴት ነው እያለ እየጠየቀው ነበረ። ሆኖም ይሁዳም ጌታውን እስከሚሸጥ ድረስ ያኔ ጌታዬ ጌታዬ ይለው ነበረ። አንተስ በምን ሞራልህ አባዬ ብለህ የጠራኸኝ በማለትም ዳንኤልን ጠየቀው። ዳንኤልም ወደዛ ማገቻ ቦታ የመጣበትን እውነታ በደንብ ለአባባ አስረዳቸው። ማለትም በአባባ መታገት ለካሌቭና ለትሁት እንደነገራቸውና ካሌቭ ስሜታዊ ሆኖ ነገሮችን ማበላሸት እንደሌለበት እርሱ እንዳስጠነቀቃቸው አድርገውም ይነግረዋል። በጭራሽ እንዴት ላምንህ እችላለሁ? ይኸው እስካሁና ሰዓት እኮ እንደምትገለኝ በተደጋጋሚ እየተናገርክና እይዛት ክብኝ ነበረ በማለት ካጋቹ ጎን መስሎም ስለታያቸውም እየወቀሱት ነበር። ሆኖም ይህኔ ዳንኤል እና ታዲያ ያንተ ወዳጅ ነኝ ብልህ እስካሁን ህይወቴ ይገኝ ነበር ወይ? በማለትም ዳንኤል የሚያውቀውን እውነት ለአባባ ሲያስረዳቸው ካሌብ እንዴት አስችሎት እኔ ከቤት ወጥቼ ዋላ ድር ካልኩኝ ሰንበትበት ብያለሁ እርሱ ግን እስካሁን ጉዳዩን ለፖሊስ ለምን አላመለከተም? እንዴትስ እዚህ ድረስ አልመጣም? በማለት አባባም በካሌብ በጣም ተናደውበትና ታስችሎትስ ወደዛ ቦታ መምጣት እንዳልቻለም እየጠየቁት ነበረ። ዳንኤልም ካሌብ ስሜታዊ መሆን እንደሌለበትና ነገሮችን ተረጋግቶ ካላሰበ ምናልባትም አንተን ህይወትን እናጠዋለን የሚል ስጋት ውስጥ እንደገቡና ህይወትም ቢሆን ነገሮችን በጥንቃቄ ማስኬድ እንዳለበት ካሌብን እንደመከረችውም ለአባይ ነግሮታል። ዳንኤልም አሁንም አጋቹን ገንዘብ ከሆነ የምትፈልገው ገንዘቡን እኔና አባዬ ፍታንና እንሰጥሃለን። አለበለዛ ሰውን አስሮ ማሰቃየት ምንድን ነው? ይህ የፈሪዎች ምልክት ነው በማለት እየነገረው ነበረ። አጋቹን በሰዎች ስቃይ የሚደሰት ስለነበረ በፍጹም ሊራራላቸው ፈቃደኛም አልነበረም። እናም በቦርሳ እያስቀመጠችውን ገንዘብ ረስታው ወደ ማግቻ ቦታ እየሄደች እንደነበርና ከዛም ከትሁት ስልክ ተደውሎ ሳሹ እቃለ በማለትም ነገረቻት። ትሁትዬ እባክሽን በጥንቃቄ አስቀምጭልኝ በጣም አስፈላጊ ነው፣ በማለትም ለትሁት ነገረቻት። ትሁትም እንግዳ ውስጥ አስፈላጊ ከሆነ አሁኑኑ ላቀብልሽ እችላለሁ አለቻት። እንግዳ ሰሚት አደባባይ እንገናኝና አቀብይኝ፣ በማለትም ነገረቻት። ይህኔ በቀጠሯቸው መሰረትም ትሁትም ሰሚት አደባባይ ድረስ በመሄድ ይህንን በፖስታ የታሸገ ገንዘብም ትሰጣታለች። ያ በጣም አስፈላጊ ያልሹ ምን ያህል አስፈላጊ ቢሆን ነው? በማለትም ጠይቃታለች። ጋሽ ስለምንነቱ ተይውና ስላቀበልሽኝ በጣም አመሰግናለሁ፣ በማለትም ትሁትን አመሰገነቻት። ትሁትም አሁንም ያባዬ ሁኔታ እያጨናነቃት እንደሆነና ባዳ ጣውቂኝ ውስጥ እንደገቡም ለቲና እየነገረቻት ነበረ። ቲናም ምንም አይሆንም አባዬ በእርግጠኝነት ገዳም ነው። ምናልባትም አባዬ በአርምሞ ከሆነ በጭራሽ እናንተን ለማናገር ፈቃደኛ ላይሆን ይችላል ዝሮ ዝሮ ግን እንደሚመጣ ውስጥ እየነገረኝ ስለሆነ አትጨናነቅ ያለቻት። ታዲያ ገንዘቡን ሰጣት። ወደ ማገቻ ቦታ ስትሄድ ቶት ከኋላ ከኋላ እየተከታተለቻት ነበረ። ዳንኤልም እጆችና እግሮቹ ቢታሰሩም እንደምንም ብሎ ታግሎ ይህንን ከመድ ይፈተዋል። ያግራና ቀኝ ሲያይ አጋቹ አልነበረም። ሆኖም የአባባ የታሰረበትን ገመድ እየፈታለት ነበር። እስከ መጨረሻም ይህ አጋች በርከፍቶ ሲገባ አባባ የታሰረበትን ገመድ እየፈታለት ነበረ። ሆኖም ለምን ትፈታለህ በማለት አባባንና ዳንኤልን ሁለታቸውንም በቦክስ ብሎ መሬት ላይ ይዘርራቸዋል። ይህ አጋች እነሱን እንደዚህ እየተደባደበ ሳለ ከጀርባ ትሁት ተከስታ ከጀርባም በጠርብ ብላለች። ትሁት በጣም አደገኛውን ውሳኔ ወስናለች። ምናልባትም ይህ አጋች ወዲውኑ መውደቅ ካልቻለ ትሁትንም አግቶ ምናልባትም ሊደራደራቸው ይችላል። ለማንኛውም ግን አሁን ትሁት ከባዱን ጀብድ ሰርተዋለች። ምናልባትም ይህ አጋች በድንጋጤ መውደቅ ከቻለ ግን እነሱ የሚያመልጡበት ትልቅ እድል ይፈጠራል። ዳኒ ዛሬ ላይ እስካሁን የበደለውን ሁሉ ይቅርታ የሚያደርጉበትን ትልቁን ታሪክ ሰርቶታል። አሁን ላይ እየከፈለ ያለው ድብደባና ቦክሱንም ሁሉንም ይህ ሁሉ ላንተ ነው ብሎታል። አባዬ አሁን ላይ ዳንኤል እያደረገው ያለውን ነገር እስካሁን ለበደለው ሁሉ ይቅርታ ያደርግለታል ብዬ አስባለሁኝ። በሚቀጥለው ክፍል ምን አዲስ ትዕይንት እንመለከታለን? ለዛሬ ትሁት ድራማ ክፍል አርባ እንዲህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ለቻናሌ አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆነው በትህትና ጠይቃለሁ። ባይ ባይ።